እንዲህ ምን እረግጥ፣ እንዲህ ምን እረግጥ፣ ተረሽት እረግጣለች። በገደል ላይ በነቃቃት ላይ በጣም በሚያስፈራ ጉድ ዋላ ትሄዳለች እየዘለለች። ይኸውልሽ ነው። ለምን በቃ የተፈተነችው እዛ ላይ ነው። እግሮቻችሁ እንደ ዋላ ግን እንደ ዋላ ምን ያደርጋል? ያጠነክራል

በጽናት በተስፋ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ። በተስፋ ምን ይበላችሁ፣ ደስ ይበላችሁ፣ በመከራ ታገሱ፣ በጸሎት ጽኑ

እግዚአብሔር ኮል የሰጠሽ ባልሽን እግዚአብሔር ኮል የሰጠሽ የትም ቢሄድ ነገር ስነካ ነገር በጣም

ምንም አይነት መከራ አድርሱባችሁ፣ ጻድቅ እንደ ዘንባባ ያፈራል፣ እንደ ሊባኖስ ዝግባ ያድጋል። በእግዚአብሔር ቤት ውስጥ ተተክለዋል፣ በአምላካችን አደባባይ ውስጥ ይበቅላሉ ያን ጊዜ ያን ጊዜ በለመለመ ሽምግልና ያፈራሉ በምን በለመለመ ሽምግልና ታምራት ቢሸመግልም እንኳ ልምላነ የሚባል ጋ እግዚአብሔር ምን ካሳ የሚባል ነገር ደስተኞች ሆነው ኑራል። እኔ እዚህ ምን ላይ ምንም ደስተኛ ነው ግን ዋና ገንዘብ ይዘልቃ ተመልከቱ፣ ምን እንደሚል፣ በአምላካችን አደባባይ ውስጥ ይበቅላሉ። በአምላካችን አደባባይ ማለት በቅዱሳን መካከል ማለት ነው። እግዚአብሔር ያወጣል አሁን ዘርፌ መካከል እንዲህ ነው ምትመጀር

ይዘን በሰማን እነዚህ ጣት ይጫራ እንለውጣለን፣ እናድጋም። በመከራ ደስተኞች ሆኑ፣ በመከራ ተስፈኞች ሆኑ። ነገ ሌላ ቀን እንዳለ፣ የተሻለ ቀን እንዳለ እናምና። ብዙ ሰዎች ይተካሉ። እኛ የሚታየን እንደው ኢትዮጵያ ለምለማ፣ ደንቃ፣ ሰፍታ፣ አድጋ ለብዙዎች መጠለያ ሆና